ማህበረሰብ ተኮር የሰላም ማስጠበቅ ዘዴዎች የችግሮችን ምንጭ በመንቀስ ለመፍትሄ ሚናቸው የጎላ ነው። የሆሳዕና ከተማ ባለፉት ዓመታት ከፀጥታ ጋር ተያይዞ እዚህም እዛም ክፍተቶች ሲነሱ ይደመጣል። እኒህ ወጣቶች ደግሞ በሆሳዕና ከተማ የሴች ዱና ቀበሌ ነዋሪዎች ሲሆኑ ፒስላንድ ወይም የሰላም ምድር በሚል የፓርኪንግና የሮንድ ማህበር በማቋቋም አያሌ ማህበረሰባዊ ፋይዳ እየሰጡ ይገኛሉ። በአካባቢው ይፈጽሙ የነበሩ እኩይ ተግባራት አሁን መቆማቸውን የማህበሩ ሰብሳቢ ተስፋውን ገረመው ይገልጻል። ብዙ የሌሊት ላይ እኩይ ተግባር የሚፈጽሙ አካላት እንደነበሩ ይታወቅ ነበርና ሁሉም አካባቢውን ብጠብቅ ከተማውን ይጠብቃል ከሚል መነሻ ሀሳብ፣ እኛ ደግሞ አካባቢያችንን ለመጠበቅ በቁጭት ተነሳን እና ይህንን የሆስፒታልና የመናሪያውን መንገድ ያለውን የሰላምና ደህንነቱን ለማስጠበቅ በቁርጠኝነት በራስ ፍቃድ ማንም እንዲ እንዲ ሳይለን በራስ ተነሳሽነት የከተማችንን ስም ወደ ጤናማው ወደሚገባት ለመመለስ የተደራጀን ወጣቶች። ዝናብ ሳይበግረን ውርጭም እየወረደብን ያለ ምንም ኢንሴንቲቭ እንሰራ ነበር። በኋላ ላይ ይህ ነገር ቀጣይነት ይኖረው ዘንድ ያየኖ ሰላም ቀጣይነት ይኖረው ዘንድ የሆነ የሚደግፈን ነገር ምን እንስራ ከሚል መነሻ ይህንን የፓርኪንግ ስራ ከሮንዱ ስራ በኋላ የተወለደ ስራ ነው። በጥቂት ወጣቶች በሩንድ መልክ የተቋቋሙ ማህበሩ ዛሬ ላይ የፓርኪንግ ስራን በማከል ሌሊቱን አካባቢውን ከስጋት የጸዳ ቀጠና በማድረግ አበረታሽ ስራዎችን ሰርተዋል። ለዚህ ስራቸውም የአካባቢው ነዋሪዎች ምስክር ናቸው። ስጋቶች ሁሉ በእነሱ ምክንያት እኛ ያለምንም ችግር ለምሳሌ ሽማግሌዎች አሉ፣ ሮጠው ማምለጥ የማይችሉ አባሮ መያዝ የማይችሉ ሽማግሌዎች በብዛት እዚህ ሰፈር የዚህ አይነት ሰዎች ነው ያለ ነው። አሁን ዝናብ አይሉ ብርድ አይሉ ምን አይሉ ሁሉም በየተመደበበት ስናያቸው አንድ ቀን ጭቅጭቅ። ይሰጣችኋል ምናምን የለም። አራት ባጃጅና አንድ መኪና በመጠበቅ ነበር ይህ ማህበር ስራ የጀመረው። ዛሬ ላይ ታዲያ የወጣቶች ታማኝነትና ጥንካሬ በርካታ ተሽከርካሪዎች ማረፊያቸው እዚህ ቦታ እንዲሆን አድርገዋል። እና መኪና ስናቆም በነፃ እንዲህ በነፃነት እንደዚህ አቁመን ተኝተን ምናምን አድረን እንመጣለን። በነፃነት እንደፈለግነው ለነሱ አደራ ሰጥተን ነው ምን ገባው ግን እዚህ ጋር አሁን ይሄ ነገር ጠፍቷል የተባለውን አልሰማንም፣ አላየሁም። እኔ ብቻ በራሴ በሙሉ ሹፍት ነው የሚሰራው። ዛሬ በአጋጣሚ ሆነ፣ ዛሬ አዳሪ ነኝ። ያው እንደምታይ የዝናብ ልስ ለብሻ አለሁ። ዝናቡም አየሩም የዚህን ያህል ነው። እና የአንድ አስረካቢ ባለንብረት ራሱ ንብረቱን ለእኛ ሰጥቶ ሲሄድ በኮንፊደንስ ነው የሚሄደው። ስለዚህ ማህበረሰቡ ጠዋት ሲያገኘን የሚገርም በገንዘብም ያግዙናሉ፣ እንደ ውሻ ይጠጡ ብሎ በምግብም ያግዙናሉ በጣም ማህበረሰቡ በዚህ ልክ ደስተኛ ሆኖ ስላለ እኛ ብዙ ኃላፊነት እንደተሸከምን ነው የሚሰማል። እነዚህ ወጣቶች ተደራጅተው አካባቢያቸውን መጠበቅ ከጀምሮ አንስቶ ከፍተኛና ጥቃቅን ወንጀሎች ሙሉ በሙሉ ተቀርፈዋል። ሴት እህቶቻችን ፈርተው ከሆስፒታል የታመመ ልጠይቁ መድኃኒት ፍለጋ የሚወጡ አካላት በስጋት ይወጡ የነበሩት እስከ መድኃኒት ቤት እየሄድን እያስከፈትንላቸው እስከመጡበት ድረስ እየሰራ እየሸኘናቸው የሰራናቸው ትልልቅ ስራዎች አሁን በአካባቢው ላይ አይደለም የሚመላለሰው ነዋሪው ግቢውን ሳይዘጋውላ ያለ። ማህበሩ ሲመሰረት ህግና ደንቦች ጸድቀው የማህበሩ አባላት ከደባል ሱስ የጸዱ እንዲሆን በማድረግ ታላቅ አላማን ይዞ ነው የተመሰረተው። ታዲያ በከተማው ሲነሱ የነበሩ የጸጥታ ችግሮች ለመቅረፍ ተሞክሮ እየሰፋ ስለመሆኑም ተመላክቷል። ሪከርዶቹ እንኳን የወንጀል ሪከርድ እንደኛ ቀበሌ የለም። እኛ መነሻ ሁንና እንደ ከተማ ብዙ ቦታ ላይ ወጣቶች ተደራጅተው በዚህ ልክ እየሰሩ ይህ ማለት ምንድ ነው? ትልቁ ነገር ለከተማችን የተሰጠው ስያሜ ትክክል አይደለም። ወንጀልና ወንጀለኞች የሉም ማለት ግን አልነበርም። እነኛ ደግሞ ልክ እንዳልነበሩ እኛ ደግሞ ሰርተን ማሳየት ስለነበረብን በዚህ ልክ ተሰማርተን አሁን አሁን ያለው ነባራዊ ሁኔታ ምንድን ነው? ሰላሟ እስፔሻሊ እኛ ባለንበት አካባቢ ሌሊት ማንም እንደ ልቡ መንቀሳቀስ ይችላል። ልክ መቀመጫችንም የክልሉ መቀመጫም እንደ መሆኑ መጠን ሰላሙ ደስ በሚል ሆነና፣ ከማህበረሰቡ አኳያ ደግሞ ትንሽ አንዳንድ ውዥንብር ብር የሚፈጥሩ ነገሮች ነበሩ። ያን ለማጽደት ነበረ የተቋቋመው በዛ ልክ እስከ ቤተመንግስት እስከሚባልበት ድረስ ነጻ ማድረግ ተቻለ ማለት ነው። ከተሞች ሰላምን ካላረጋገጡ ማደግ አይችሉም፣ ያሉት የሆሳና ከተማ ከንቲባ ተወዳዩ ጡም ዴዶ ማህበረሰቡን በማሳተፍ የጸጥታ ስራው እየተሰራ ስለመሆኑ አንስተዋል። ሆሳና ውስጥ በሰላም ጉዳይ ላይ ህዝቡ እየተባበረ በየቤተሰቡን እያስተማረ ሃይማኖታዊ አስተምሮትም ጭምር ህዝቡ በሀይሉም አካባቢውም ሰላም ፈላጊ በመሆኑ እስከዛሬ አስጠብቃን አስጠብቀን የመጣ ነው። ሰላም ዛሬም ቀጥሏል ማለት ነው። ስለዚህ ጥቃቅን ነገሮች ያሉትን ደግሞ በየቦታው መፍታት ነው። ሰላም ማፍታት ስርዓትን ህዝቡ ያውቃል፣ በሀይሉ ያውቃል፣ በሃይማኖት ይታወቃል። እንደ ከተማ ግን እኛም በጊዜ ሰላም እና ጸጥታን እየገመገምን እያስተካከልን ያሉ ችግሮችን ለመፍታት ስራ እየሰራን ነው። የከተማ ዝም ብሎ ሰላም አምባሳደር የተባለ አይደለም። ሰላም ዝም ብሎ ይመጣ አይደለም። አንደኛው በእግዚአብሔር ይመጣ ነው። ሁለታዊ ህዝቡ የጠበቀ ሰላም ስለሆነ አስተማማኝ ሰላም አለ። ምን እንወስዳለን፣ እንዲቀጥል ደግሞ እንሰራለን ብዬ አስባለሁ።